ኤርትራውያን ኢትዮጵያውያንን አዋረዱ። የኢትዮጵያ ሕዝብ በዘር የተቧደነ የኔ ነው የኔ ነው እያለ የሚባላ ነው ብለዋል። በሁለቱ ሀገራት መካከል ፍጥጫው አይሏል። አስመራ በከፍተኛ መደናገጥ ውስጥ ነው የምትገኘው። በመጽሔታችን በዝርዝር ይዳሰሳል። በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ከፕሪቶሪያ ስምምነት በኋላ ለመጀመሪያ ጊዜ ቀጥተኛ የቃላት ጦርነት ተደርጓል። በመጽሔታችን ሰፋ ያለ መረጃ ይዘንበታል። በአማራና በኦሮሚያ ክልሎች አደገኛ ውጊያዎች ተደርገዋል። ከጦር ግንባር የደረሱንን ተአማኒና ሚዛናዊ ሰበር መረጃዎችን ታደምጣላችሁ። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ለቤቱ አዲስ የሆናችሁ እንኳን ደህና መጣችሁ ብለናል። ሰብስክራይብ በ ማድረግ ደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጠይቃለን። አሁን ወደ መጽሔታችን እንሻገር። ኤርትራውያን ተሳለቁብን። ኢትዮጵያውያን በዘር ተከፋፍለው የሚገዳደሉ አንድ የጋራ ሀገር የሌላቸው ናቸው ብለውናል። ሁሉም ነገር የኔ ነው፣ የኔ ዘር ከሌሎች የተለየ ነው ይላሉ። ሌላው ቀርቶ ዋና ከተማቸው እንኳን የኔ ነው በሚል ውዝግብ ውስጥ ላይ ናቸው ያሉት ያሉን ሲሆን፣ እያንዳንዱ የኢትዮጵያ ምሁር ተስፋፊ የሆነ አመለካከት አለበት ብለዋል። ባለፉት ሰላሳ ዓመታት የብሔር ብሔረሰቦችን ራስን በራስ የማስተዳደር ጥያቄ ተከትሎ የተመሰረተው ብሔር ተኮር ፌዴራሊዝምን በመጠቀም ሀገር ሲመሩ የነበሩ ፖለቲከኞች የሕዝቡን አንድነት በማፍረስ የዘሩት የእርስ በርስ ጥላቻ ላለንበት ውጥንቅጥ አድርጎናል። ይባስ ብሎ በኤርትራ አይነት በማንኛውም አይነት መመዘኛ ከኢትዮጵያ እኩል ልትሆን በማትችል ሀገር እንዲቀለድብን አድርጓል። የብሔር ብሔረሰቦችን ጥያቄ መመለሱ ብሎም ራስን በራስ የማስተዳደር መብትን ማክበሩ አስፈላጊ ሆኖ ሳለ ትውልድ ከአይሁዱ ከሀገሩ ይልቅ ለብሔሩ ቅድሚያ እንዲሰጥ ተደርጎ የተቀረጸበት መንገድ የታላቋን ሀገር ክብር ያዋረደ ክስተት ፈጥሯል። የኤርትራ ማስታወቂያ ሚኒስቴር የኢትዮጵያን የባህር በር ጥያቄ ተከትሎ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉትን ንግግር መነሻ በማድረግ ኢትዮጵያን በሚያንቋሽሹ ቃላት የተሞላ መግለጫ አውጥቷል። ብዙ ኢትዮጵያውያን ምሁሮችና ፖለቲከኞች አለም ሲቀየር ከፊውዳል አስተሳሰብ የተላቀቁ አይመስሉም በማለት ማብራሪያን የጀመረ ሲሆን አገርና ሕዝቡን እያፈረሰ ያለው ይህ አመለካከት እንደሆነ አስታውቋል። የሌላውን መሻት በሽታ ከዚህ ፊውዳል አስተሳሰብ የመነጨ መሆኑን ገልጿል። ሲቀጥልም በኢትዮጵያ ውስጥ የኔ ብሔርና የኔ መሬት በሚል የተለያዩ ግጭቶችና አለመግባባቶች እንዳሉ ጠቅሶ ከቅርብ ዓመታት ወዲህ በዚህ የተነሳ የብሔሮች መፈናቀልና መሰቃየት፣ መገደል እየተለመደ መምጣቱን አስረድቷል። የኢትዮጵያ ሕዝቦች እንደ አንድ ዘመናዊ ሀገር ዜጋ በመላ ሀገሪቱ ተንቀሳቅሰው በነፃነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል፣ ያለው ሚኒስቴሩ ዋና ከተማዋ አዲስ አበባ እንኳን የኔ ነው በሚል ክርክር ውስጥ እንደምትገኝ ጠቅሷል። የኢትዮጵያ ምሁራንና ፖለቲከኞች ይህ የመስፋፋት አባዜ በሀገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት መንግስታት የትልቁ ውድቀታቸው ምክንያት የሌላውን ለመቀማት የሚያደርጉት ፊውዳላዊ አስተሳሰብ ነው ብሏል። በተለይም የባህር በርን ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት መዳረጉን አስታውሷል። የኤርትራ ማስታወቂያ ሚኒስቴር ማብራሪያውን ሲቀጥል የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያ በመንግስት ሚዲያዎችም ጭምር ይህንን የሚያስተጋቡ የጂኦ ፖለቲካ ተንታኞች ማየቱን ጠቅሷል። በተለይም የትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላ ይህ ጉዳይ ዋነኛ አጀንዳ ሆኖ መቅረቡን መታዘቡን አስታውቋል። ማብራሪያው ጨምሮም በአፍሪካ ቀንድ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ ህግን የሚያውቁና ዓለም አቀፍ ግንኙነትና ስነ ምግባርን የሚረዱ አስተዋይ መሪዎች ቢኖራት ኖሮ የወደብ ወይንም የባህር በር ለማኝ መሆን አይገባትም ነበር ብለዋል። የኤርትራን፣ የጅቡቲን፣ የሱዳንንና የሶማሊያ እንዲሁም የኬንያ ወደቦችን መጠቀም ትችል እንደነበረም ገልጸዋል። የባህር በር የሌላት ሀገር ከጎረቤቶቿ ጋር በመተባበር በሌሎች ሀገራት የባህር በር የመጠቀም መብት እንዳላትም አስታውሰዋል። የወደብ አገልግሎት የኢኮኖሚ ጉዳይ ከመሆኑ አኳያ የወደብ ባለቤትነትም ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስቴሩ በቀጠናችን ለኢትዮጵያ የወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ አገር ሊኖር አይችልም ብለዋል። ይህም በተግባር መታየቱን ጠቅሶ ኤርትራ ነፃ ከወጣች በኋላ በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች በነፃነት ስትጠቀም መቆየቷን አስታውሷል። እንዲሁም እንደ አውሮፓያን ዘመን አቆጣጠር በ2000 ዓመተ ምህረት የእርዳታ ድርጅቶች በአሰብ ወደብ በኩል እርዳታ እንዲያስገቡ ፍቃደኝነቱን መግለጹን ጠቅሷል። የኢትዮጵያ ልሂቃን ወደቡን ለመጠቀም ፈልገው ቢሆኑ ኖሮ የሚቃወማቸው አካል አይኖርም ያለው ማብራሪያው፣ ይሁንና ህልማቸው የባህር ዳርቻ ወስዶ የሥነ ህዝብ ወይንም የዲሞግራፊ ለውጥ ማድረግና በባህር ዳርቻዎች ወታደራዊ እንቅስቃሴ ማድረግ እንደሆነ አስረድተዋል። ይህ ደግሞ በተባበሩት መንግስታት ድርጅት እና በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገርን ድንበር ለመለወጥ የሚደረገው ጥረት ተቀባይነት የለውም ብለዋል። ሲቀጥልም የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ማስታወቂያ ሚኒስቴር፣ ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂ አገልግሎት አለመሆኑን አስታውቋል። በመከላከያ ሰራዊቱና በትግራይ ኃይሎች መካከል ቀጥተኛ የቃላት ጦርነት ተከፈተ። በፕሪቶራዊ ስምምነት መሰረት እርስ በርስ ፕሮፓጋንዳ መስራትና የቃላት ጦርነት የተከለከለ ቢሆንም በይፋ መከላከያ ሰራዊቱ ጀምሮታል። መከላከያ ሰራዊቱ ምግበ ኃይሌ የሚባለውን የትግራይ ታጣቂ ኃይል ከፍተኛ መኮንን የሚዘልፉ ቃላትን በመጠቀም መግለጫ አውጥቷል። መከላከያ ሰራዊቱ ብርጋዴር ጄኔራል ምግበ ኃይሌ ሰሞኑን ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል ዘመቻ አንድነት በሚል ያወጀውን የማጥቃት ዘመቻ እንዳደራጀና ስምሪት እንደሰጠ ገልጿል። በብሪጋዴር ጀነራል ምግብ ኃይሌና ግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል ዞኖችና ወረዳዎች ትንኮሳ ለመክፈት የሞከረው ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ቡድን ተደምስሷል ይላል መከላከያ ሰራዊቱ ያወጣው መግለጫ። ብርጋዴር ጀነራል ምግብ ኃይሌ እድሜ ልኩን በታሪኩ ግጭት እየጠመቀ የትግራይን ሕዝብ ወደ ጦርነት በማስገባት ያለምንም ወታደራዊ ዕውቀት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው። ውጊያ ከብዶ ተሸሸውን ወጣት ለምን ሸሸ በሚል ሰበብ በጅምላ የመረሸን ልምድ ያለው ያለ ዕውቀት የትግራይን ወጣት ደም ሲመጠ የቆየ መሆኑን ሳያንስ አሁን ላይ ደግሞ በሞኙ ፋኖ መሪዎች ነን ባዮች አማካኝነት ሰላም ፈላጊውን የአማራን ወጣት ህይወት ለመቅጠፍ እንቅስቃሴ የጀመረ መሆኑ ታውቋል። ባለፈው ጊዜ በነበረው የሰሜኑ ጦርነት በመቶ ሺዎች የሚቆጠሩ የትግራይ ወጣቶችን እየረሸነና እያስረሸነ የፈጀ የጥቁር ታሪክ ጸሐፊነቱ ሳያንሰው አሁን ላይ መሰል ድርጊት ለመፈጸም የተንቀሳቀሰ ነው። ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራልን መንግስት ሰራዊት ለማጥቃት ሞክሮ በአስር ሺዎች የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያ ሳይሳካለት አከርካሪው ተመቶ ተሸኝቷል። ምግበ ኃይሌ ዘረፋና ሌብነት የተካነበት መደበኛ ሥራው ነው። በአሁኑ ጊዜ የትግራይን ወርቅ የዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል። በኢህአዴግ ዘመነ መንግስት በዘረፋና ሌብነት ታዋቂ የነበረ ብቻም ሳይሆን በሰረቀውና በዘረፈው ገንዘብ አዲስ አበባ ላይ ፎቆችን እየደረደረ አለፍ ሲልም ዱባይ ላይ ፎቆችን ለመስራት በቅርብ ጊዜ የተዋዋለ ስለመሆኑ በሶሻል ሚዲያ ሲነገር ቆይተዋል። በሌላ በኩል ደግሞ ምግብ ኃይል የፕሪቶሪያ ስምምነት እንዲፈርስ እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይ የጊዜያዊ አስተዳደሩን ማህተም ለመንጠቅና በኃይል ለማፍረስ ስልጣን ለመያዝ እየሞከረ ያለ ጸረ ሰላምና ጸረ ልማት አራ ማጅ ነው። የሰላም ጠንቅ የሆነው ምግባ ኃይሌ ጅላጅሉን ፋኖ እንደ ተባባሪ በመጠቀም ፋኖ በራሱ ክልል ላይ ያልተገባ ውድመት እንዲፈጽም አዞታል። ነገር ግን ዘመቻ አንድነት በሚል ስያሜ ታጣቂ ኃይሉ አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግብ ኃይሌ ተላላኪዎች በለኮሱት እሳት ተለብልበዋል። 317 ታጣቂዎች የተገደሉ ሲሆን 125 ታጣቂዎች ቆስለዋል። 68 ታጣቂዎችም ተማርከዋል። በምግብ ኃይልና በግብረ አበሮቹ አይዞባይነት የተጋለበው ቡድን በዚህ ልክ ኪሳራ የደረሰበት ሲሆን በሕይወት የተረፈውም የተበታተነ መሆኑ ተረጋግጧል ይላል መከላከያ ሰራዊቱ ያደረሰን መረጃ። ራሱን የአማራ ፋኖ ብሎ የሚጠራው ታጣቂ ኃይል በፊናው በክልሉ ሁሉም አካባቢዎች ባወጀው የማጥቃት ዘመቻ ድል ተቀዳጅቻለሁ ብሏል። የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ብሎ ራሱን የሚጠራው ታጣቂ ኃይል ዛሬ ከሌሊቱ 8 ሰዓት ላይ ጥቃት ሰንዝረናል ያለ ሲሆን በርካታ ቁጥር ያለው የጥምር ጦር አባላትን መግደሉን ገልጿል። በአካባቢው ያለውንም የጥምር ጦሩን ካምፕ እስከ ንጋት ድረስ መቆጣጠሩን አስታውቋል። እንዲሁም የአማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌድ ብሎ ራሱን የሚጠራው ታጣቂ ኃይል ወደ በረሃት ወረዳ መቀመጫ ወደ ሆነችው መተብላ ከተማ ዘልቆ በመግባት በመከላከያ ሰራዊቱ ጥቃት በመሰንዘር የመከላከያ ሰራዊቱን መኮንኖችን ገድለናል ብሏል። ፋኖ በባህር ዳር ከተማ የፖሊስ አባልን መግደሉን ገልጾ እንዲሁም በጎንደር በወሎና በጎጃም አካባቢዎች በጥምር ጦሩ ላይ ጥቃት መፈጸሙንና ከተማዎችን መቆጣጠሩን አስታውቋል። ወደ ኦሮሚያ ክልል ስንሻገር የማህበረሰቡን ሰላም ለማናጋ ሲንቀሳቀሱ የነበሩ የሸኔ ታጣቂዎችን በቁጥጥር ስር አውለናል ሲል መከላከያ ሰራዊቱ ያደረሰን መረጃ ያመላክታል። የማዕከላዊ እዝ አይበገር የክፍለ ጦር በምዕራብ ሸዋ ዞን አማያ ወረዳ ጉፍሬ ቀበሌ ከነፍስ ወከፍ እስከ ቡድን መሳሪያዎችን በመታጠቅ ሕዝቡን ለመዝረፍ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች መደምሰሳቸውና ቀሪዎቹ መማረካቸውን የክፍለ ጦሩ ዋና አዛዥ ኮሎኔል ዳግም አሰፋ ገልጸዋል። በተመሳሳይ ማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን በድሬ እንጭኒ ወረዳ የሸኔ ቡድን በቀጠናው ለሚገኝ የሰራዊት እጅ የሰጠ መሆኑን የክፍለ ጦሩ ቀኝ ሻምበል አዛዥ መቶ አለቃ ዋኪኔ ታምሩ ተናግረዋል። ሸኔ አሁን ላይ የመዋጋት አቅሙ የደከመና ኃይሉ የተበታተነ ስለሆነ እጁን ከመስጠት ውጪ ሌላ አማራጭ እንደሌለው አስረድተዋል ሲል መረጃውን ያደረሰን መከላከያ ሰራዊቱ ነው። ራሱን የኦሮሞ ነፃነት ሰራዊት ብሎ የሚጠራው ታጣቂ ኃይል መረጃዎችን በብዛት የማያሰራጭ በመሆኑ በታጣቂዎቹ ወገን ያለውን መረጃ ለማካተት አልቻልንም። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች የዛሬው መጽሔታችን በዚህ አብቅቷል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ ሚዲያ ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ሰላም።